እንኳ እንድንመጣችሁ ወደ ፕራክቲስ እንግሊዝኛ የዩቲዩብ ቻናል። በዛሬው ቪዲዮችን በተለይ ለጀማሪዎች በጣም ወሳኝ የሆነ ሊያመልጣቸው የማይገባ ነጥብ ይዤላችሁ ቀርቤያለሁ። እነዚህም ስለ አጀክቲቭስ ኢንዲንግስ ነው። ኖርማሊ አጀክቲቮች የስም ገላጮች ማለት ነው ወይም ቅጽሎች፣ ፎርም የሚያደርጉበት መንገድ የተለያየ ነው። ግን በዋናነት በጣም ወሳኝና በንግግራችን እንዲሁም ደግሞ በሰዋሰው ፎርሜሽናችን ላይ በጣም ጠቃሚ የሆኑ መጨረሻ አካባቢ አንድ ቃል ወስደን ሰፊክሶችን በመጠቀም እዚህ ጋር ፊዩልስስ እና የመሳሰሉ ሰፊክሶችን በመጨመር ፎርም የምናደርግበት መንገድ በዚህ ቪዲዮ እናየዋለን ማለት ነው። ከቪዲዮ መጀመሪያ እስከ መጨረሻ በደንብ ከተከታተላችሁ በጣም ወሳኝ ነጥብ እንደምታገኙበት አልጠራጠርም። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እዚህ ጋር እንደምትመለከቷቸው ምትመለከቷቸው አጀክቲቮች በተለያየ ፎርም ፎርም እናደርጋቸዋለን። ምሳሌ እኛ ኖርማሊ የምናውቀው ሬድ ቡክ ምሳሌ ብንወስድ ሬድ ቡክ ስንል ቀዩ መጽሐፍ እንደማለት ነው። መጽሐፍን ገልጸዋል። ሬድ አጀክቲቭ ነው ወይም ቅጽን ነው። ይሄ ኖርማሊ አጀክቲቮችን ፎርም የምናደርግበት መንገድ። ነገር ግን አንድን ቃል ወስደን በዛ ቃል መጨረሻ አካባቢ እነዚህ ኤፍዩኤል ወይም ደግሞ ኤልኢኤስ እና ሌሎች ሰፊክሶች ወይም መጨረሻ ላይ የሚመጡ ድህረ ቅጥያዎችን በመጨመር አጀክቲቮችን ፎርም ማድረግ እንችላለን ማለት ነው።

ጥንቃቄ የሌለው የጎደለው ቢዩቲፉል፣ በጣም ደስ የሚል ወይም የሚያምር ልብስ። ስለዚህ እዚህ ጋር የተጠቀሱት ስሞች ናቸው፣ እና እነዚህ ስሞችን የሚገልጹ ናቸው፣ እና የስም ገላጮች ናቸው። እዚህ ጋር የተጠቀሱት ማለት ነው። እነዚህ አጀክቲቮች ፎርሜሽናቸውን ስናይ መጨረሻ ከዋና ቃሉ ላይ መጨረሻ አካባቢ ቅጥያዎችን ጨምረን፣ ቢዩቲ ቢዩቲፉል። ኬር የሚለው ዋና ቃላችን ነው፣ ኬርለስ። ፌዝ እምነት ማለት ነው፣ ፌዝፉል ኤፍ ዩ ኤል ጨምረናል ማለት ነው እዚህ ጋር ኤል ኢ ኤስ ኤስ ጨምረናል። ሀርም መጉዳት ነበር ወይም ጎጂ ማለት ነው። ሀርም ጉዳት ነው። ሀርም ለስ LESS ጨምሮ ግን ጉዳት የማይጎዳ ወይም ጉዳት የሌለው እንደማለት ነው። ዩዝ ቨርብ verb ነው ያው መጥቀም ማለት ነው use ፎ ጠቃሚ ጠቃሚ ካልኩኝ ምን ስም ይመጣል ከዚህ በኋላ ስለዚህ ስም ገለጽኩኝ ማለት ደግሞ ይሄ አጀክቲቭ ሆነ ማለት ነው። ስለዚህ ይሄ አጀክቲቮችን ሌላ ፎርም የምናደርግበት ቴክኒክ ነው ማለት ነው። እንደዚህ አይነት በጣም ብዙ እንትኖች አሉ። ኬርፎል፣ ካለርፎል፣ ኬርለስ፣ ካለርለስ፣ ዩዝፉል፣ ሃርምፉል፣ ዩዝለስ፣ ሃርምለስ እነዚህ ምሳሌዎች ናቸው። ግን ብዙ ጊዜ ኤልኢስኤስ ከጨመራችሁ አፍራሽ ነው። ዩዝለስ ጥቅም አልባ የሆነ ነው። ሃርምለስ ጉዳት የሌለው እንደማለት ነው። ከለርለስ ከለር የሌለው እንደማለት ነው። ኤልኢስኤስ ስንጠቀም ብዙ ጊዜ አፍራሽ ነው። ኤፍዩኤል ከጠቀም ደግሞ ፖዚቲቭ ነው። ዩዝ ዩዝፉል ስል ጠቃሚ እንደማለት ነው። ዩዝለስ ካልኩኝ ግን የማይጠቅም እንደማለት ነው። ኦኬ ቀጣይ ኮንሰፕት ደግሞ እናያለን ስለ አጀክቲቭዎች ማለት ነው። ሌላው በዋይ ፎርም የምናደርጋቸው አጀክቲቭዎች ናቸው። መጨረሻ ላይ ዋይ በመጨመር አጀክቲቭዎችን ፎርም ማድረግ እንችላለን። ኤ ደርቲ ስትሪት፣ ኤ ኖይዚ ሩም፣ አን ኦይሊ ፓሴንጀር ኤስተኒ ዴይ እዚ ጋ ቃላቶቹ ላይ ዋይ ብቻ በመጨመር አጀክቲቭ ፎርም አድርገናል ማለት ነው። እዚ ጋ ያው ሁኔታውን ወይም ደግሞ ስምን የሚገልጹልን ናቸው። ኤስቶርሚሲ መዲ ፓ በጣም ጭቃማ የሆነ መንገድ እንደማለት ነው። ዋይ ጨምረን አጀክቲቭን ፎርም ማድረግ እንችላለን። ሌላው ደግሞ አይ ቪ ኢ ጨምረን አጀክቲቭ ፎርም ማድረግ እንችላለን። ምሳሌ አን አክቲቭ ቻይልድ። አክት የሚለው ቨርብ ላይ አይ ቪ ኢ ነው የጨመርን። አክቲቭ ቻይልድ ራ ቦይ ታኮካቲቭ ፑፕልስ ኤክስፔንሲቭ ኔክሌስ። አሁን እነዚህ አጀክቲቮች ናቸው። ሁሉም በአይቪኢ ፎርም የተደረጉ ናቸው። በአይኤንጂ ደግሞ ፎርም የምናደርጋቸው አጀክቲቮች አሉ። እዚጋ እንደምታዩቸው ኬሪንግ ነርስ በጣም የምትጠነቀቅ ጥንቃቄ እንክብካቤ የምትሰጥ ነርስ እንደማጽ አን ኢንትረስቲንግ ቡክ በጣም ደስ የሚል ጠቃሚ የሆነ መጽሐፍ ኢንተረስት ነበረ፣ ኢንተረስቲንግ ቡክ። እስካሁን ሁሉም ስምን የገለጽን ነው ግን ስምን ለመግለጽ የምንጠቀማቸው አጀክቲቮች ፎርማቸው እንደምታዩት የተለያየ ነው ማለት ነው። ላቪንግ ፓረንትስ በጣም አፍቃሪ የሆኑ ወላጆች፣ ማችንግ ክሎዝስ የሚዛመዱ ልብሶች፣ ስማይሊንግ ፌስ በጣም ስማይል የሚያደርግ ፌስ እንደማለት ነው። ኤከኒንግ ፎክስ በጣም ስግብግቡ ቀበሮ፣ እንዲሁም ዳዝሊ ሰንሻይን ማለት በጣም የሚያብረቀርቅ እንደማለት ነው። እዚህ ዳዝሊንግ፣ እንዲሁም ቦልድ የተደረጉት በሙሉ አጀክቲቭ ናቸው። አጀክቲቮች በዚህ ፎርም ፎርም ይደረጋሉ ማለት ነው። በኤልዋይ ደግሞ ፎርም ማድረግ እንችላለን። ኮስትሊ ዳይመንድ በጣም ውድ እንደማል፣ ኤልደርሊ ታላቅ እንደማለት ነው ወይም በዕድሜ ሄድ ያለ፣ ሉንሊ ቦይ ብቸኛ፣ ላቭሊ በጣም ደስ የሚል፣ ዊክሊ ሳምንታዊ ስሞች ናቸው። ከእነዚህ ሁሉ የመጡት ስለዚህ እነዚህ ምንድ ናቸው? አጀክቲቦች ናቸው። በኤልዋይ ፎርም የተደረጉ አጀክቲቦች ናቸው ማለት ነው። ሌላው በኤቢኤልኢ፣ ያአል እንዲሁም ኢኤን እነዚህ በእነዚህ ሰፊክሶች ደግሞ ፎርም የሚደረጉ አጀክቲቦች አሉ። እዚህ ጋር ቻይልድሽ ቢሄቪየር፣ ኮምፎርታብል ቼር፣ ዳንጀሮስ ፕሌስ፣ ፉሊሽ አክት፣ ሆርብል ስሜል፣ ላቬብል እነዚህ ሁሉም አጀክቲቮች ናቸው። ግን ፎርም ያደረግንበት መንገድ ግን መጨረሻ ከዋና ቃሉ ወይም ከቃል ግንዱ ላይ ኤ ቢ ኤል ኢ እንዲሁም አይ ኤስ ኤች እና የመሳሰሉትን ያው ጨምረን ፎርም አድርገናቸዋል ማለት ነው። ኦ ዩ ኤስ ምሳሌ፣ አሁን ፌም ዝና ማለት ነው። ፌመስ በጣም ታዋቂ እንደማለት፣ ኦ ዩ ኤስን ጨምረን ፎርም ያደረግንበት ነው ማለት ነው። አጀክቲቭዎች በተለያየ መልኩ ፎርም እናደርጋቸዋለን። እንዲሁም እነዚህ አጀክቲቭዎች በአረፍተ ነገር ወይም እስከ አድቫንስድ ሌቭል ድረስ በንግግራችን በስፖክን እንግሊሻችን ላይ እንዲሁም ደግሞ በግራመር እንግሊሽ ላይ በጣም ያላቸው ሚና ወሳኝ ነው እና ቪዲዮውን ደጋግማችሁ እያያችሁት ግልጽ ያልሆነ ነገር ካለው ኮመንት ላይ በጽሁፍ ላይ ለማብራራት እሞክራለሁ። ለአሁን ይበቃናል። ስለተካተላችሁ በጣም አድርጌ አመሰግናለሁ። ላይክ፣ ኮመንት፣ ሼር ማድረጋችሁን አትርሱ። ሀቢነስታይም ታንክዩ ቤለማችግኝ